ሰላም ጤና ይስጥልኝ። ውድ ውድ ወንድሞቼ እንዴት ናችሁ? ጾሙስ እንዴት ነው? ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ዘሌና ልኡል በለቀቁት የራስን ትንሽ አስተያየት ለመስጠትና የእናንተስ ምንድን ነው የምትሉ በዚህ ጉዳይ የሚለውን ለማወቅ ስለፈለግኩ ነው። እስቲ ትንሽ ቆረጥ አድጌ የቀረብኳት ቪዲዮ አለች፣ እሷን እዩትና እንመለስ። ከደረስክ በኋላ እኛ ደግሞ መረጃዎችን ጥቁሞችን አግኝተን ቀጥታ ወደ እናንተ ነበር የመጣው ወደ እዛ ነበር የመጣው። በባለቤት አማካኝነት እንድታሳየን አድርገን ወደ እዛ ነበር እዛ ግን ስንደርስ፣ እዛም አልነበርክም አምልጠ ነበረ። ስታመልጥ ደግሞ እሷንም ይዛን ነበር ምል። በስተመጨረሻ ላይ ግን እስኪ ምንድን ነበር የተፈጠረው? እዛ ራሱ እኔ እንዴት እንደደረሳችሁ በጣም ማለት እንዴት እንደመጣችሁ፣ ላገርሙኛል። እና እዛም ተደርሶብሃል ተባልኩ፣ መረጃ ደረሰኝ፣ ማለት ነው። ማን ነው መረጃ አለ፣ ከእናንተ ውስጥ መረጃ የሚያቀብለን ማለት? አልገባኝ። ከእናንተ ከኔ ውስጥ ነው? ከኔ ሰዎች ውስጥ ነው ለእናንተ መረጃ የሚያቀብላት? አዎ፣ መስፍን በጣም እጁ ረጅም ሰው ነው። እና መረጃ የሚያቀብለው ሰው አለ ከኔ ሰዎች ውስጥ አዎ? እንደዛ ነው። ማን ነው ከኔ ሰው ውስጥ መረጃ የሚያቀብለው? እሱኛውን እንኳን ብዙ መረጃውን መውጣ ማለት ማቆም አይደለም። ሰው የሆንም ጫ መረጃ ከዛ እንደሚደርስ ምሰማ እርግጠኛና አታቆም እሽቶ ችግር የለውም። ስለሱን ቆይበታል። አይደለም ወንጀለኛ አይደለም ብዬ ሙሉ በሙሉ የምተማመንበት ሰው ነው። ስለዚህ እሱ ፈልጎ ወይ የመጣ በቃ በስራዊ ሁኔታ ነው እንጂ በሌላ ነገር አይደለም። ነገርኩ እኮ እኔ በእውነታ መንገድ ነው ሄደው በቃ ትክክለኛውን ስራ ነው የምሰራው ብያለው። እኔ ወንጀል ያለበት ሰው ሰርቼም አላውቅም። እሱም ወንጀለኛ እንደሆነም አላውቅም። አይደለም፣ በፍጹም አይደለም። ወንጀለኛ አይደለም። አንተ ማረጋገጫ አለህ? ደንበኛዬን አውቀዋለሁ አውቀዋለሁ። ምንም መረንችን ቃል ብቻ አውቀዋለሁ የሚለውን ቃል ብቻ ተቀብለን እሱ ወንጀለኛ አይደለም ማለት እንችላለን? ማረጋገጫ ካለህ ከአምጣል እኮ ማረጋገጫ አለህ። ደንበኛዬን በሆነ መልኩ በገባበት ነገር ልረዳው የራሴ ስራዬ ነው። ደንበኛዬን ከየትም ከየትም ቦታ ብየፈልግ በእጅ ልሰጥህ አልችልም ልረዳው ለሱ ነው ልረዳው ዝግጁ የሆንኩት ትናንት አይደለም። ስለዚህ እኔ ደግሞ ወንጀል ወንጀል ሲሰራ ይቻላል ካልክ በቃ ህጋዊ ነው። ህጋዊ በሆነ መልኩ ፍርድ ቤት ያዘው እዛ እንገናኝ። ነገር እኔ በሙያው ከማከብራቸው ሰዎች ውስጥ አንዷ ነበርሽ፣ እውነት ለመናገር። ዛሬ ላይ ግን እንደዛ አለመሆንሽን ሳይ በአንቺ ነው ያፈርኩት። ወንጀለኛ ተባባሪንሽ ለምትለው በፍጹም አልሰራም። እኔ እስከዚህ ሰዓት ድረስ አንቺን በትግስት ሳዋራሽ የነበረው ያለውን ነገር ትረጃለሽ። በሰላም ነገሮችን ታስረጂናለሽ። ያለ መረጃ አይደለም፣ ምንም ሳልይዝ አይደለም የምመጣው። አንቺም ጋር ስመጣ ትልቅ ትልቅ የሆነ መረጃ ይዤብሽ ነው የመጣሁት። ሌላውን እንተው፣ የህግ ቋንቋ ማውራታችንን ምናምናም፣ ህጋዊ ነው የምትይውን ነገር እንተው እና የዛሬ አመት ሚያዝያ 16 ስለተሰራው ወንጀል እጅሽን ስላስገባሽበት ወንጀል በቀጥታ እናወራለን። ቆይ ቆይ ቆይ፣ ቁጭ ብለሽ ነይ አውሪ። አሁን ቁጭ ብለሽ ቁጭ በለሽ አውሪ። እኔ ዘላለም ዘገየ ነኝ። እሺ ምንም ሳል ይዘህ አልመጣም፣ ምንም ሳል ይዘህ አልመጣም። አንቺ ላይ መረጃ አለኝ ስልሽ ትልልቅ መረጃዎችን እንዬ፣ በስነ ስርዓት ትናገሪያለሽ። ስለዚህ ሰውዬ፣ አትናገሪም እኔ ምንም ነገር በቃ የምናገረው ነገር የለኝም። ስለዚህ ግን ስለዚህ ሁኔታ እንዴት ልታውቅ ቻልክ? አውቃለሁ ከዛም በላይ ከዚህም በላይ ማለት ነው። እንት ወንድሞቼ እንግዲህ እንደዚህ እንዳያችሁት በዚህ ቪዲዮ ላይ በሚያሳዝን ሁኔታ አሁንም ዘሌን ልዑሉም ከራሳቸው ጋር እየሰሩ የሚክዷቸው እንዳሉ ያሳየናል። አሁን ይህንን ልጅም የተናገረው ይህንኑ ነው። ከልዑል ጋር የሚሰራ አሁንም ለመስፍን የሚሰራ ሰው አለ። አያችሁ፣ ለዛ ነው ያን ጊዜ ራሱ ራሱ ልዑልም ብሏል። መረጃው እንዴት ሊደርሳቸው ይቻለ? እኛ መምጣታችን እንዴት ሊያውቁ ቻለ አብሮ ስለሚንቀሳቀሱ አያችሁ። ልጁ ተናገረ። አሁን ከልኡልም ጋር አለ ሰው የሚሰራ። ይሄንን ነው እኛ የምንለው፣ ይሄንን ነው የምለው። ለራሳችሁም ልክ እንደ ወንጀለኛው ወንጀለኛው፣ ሌባው መስፍን ምንድን ነው የሚያደርገው? አንዱ ለአንዱ ያቆምለታል፣ እሱን የሚከታተል። እንደዛ ነው መሆን ያለበት። ተመልከቱ እንግዲህ የዘላለም ስናቅ። አሁንም ቢሆን እሷ ብቻ ናት ብዬ አላስበም። አሁን ከዘላይም ጋር ራሱ ግን ትንሽ ተስፋ የሚሰጠው ምንድነው ነው ዘሌ ትላንትና በተናገረው ከአሁን በኋላ ምንም ብናድርግ ምንም አናሳውቅም ብሏል። በቃ እንደዛ ነው የሚሻለው። ከአፉ ሳያወጣ በራሱ ስራ ቢሰራ ነው የሚሻለው። ለምን ቀድሞ ስታማክሩ ቀድሞ ስለሚደርሰው። ምናልባት አሁን ያመጡት ስራ ጥሩ ሊሆን ይችላል። ነገር ግን ዛሬ እንደሰማነው ደግሞ ልዑልም ጋር መዘናጋት እንደሌለበት ተነገረው። ሰውየው ከአንተም ጋር አለ ሪፖርት የሚያደርስ እግሩ ሲሄድ እሱን ለልጁ ቀድሞ ደረሰው ሪፖርቱ። ተመልከቱ እንግዲህ እንደዚህ አይነት ጊዜ ነው ያለ፣ በቃ መተማመን የሌለበት የሌለበት ጊዜ ነው አሁን ያለ ነው። እና በጣም ያሳዝናል፣ በጣም ያሳዝናል። አብረዋቸው እየሮጡ በጎን ደግሞ ገንዘብ የሚቆጥሩ ነ ገንዘቡን ምን ያደርጉታል? በእናታቸው ለጊዜው ብቻ ነው የሚያስደስታቸው። ግን የሰውን ስቃይስ ለእያንዳንዱ ነፍስ ለዚህ ለወንጀል ተጠየቁበት። በዚህ ብቻ አይደለም፣ ከሞት በኋላ ደግሞ ሌላ የምንጠይቅበት መንገድ አለ። በዛ ይጠየቁበታል በእያንዳንዱ ነገር። እህት ወንድሞች፣ እንዴት ሰው ይህን ይዘነጋል? ያልታደለች ሀገር። ኢንጂኒር፣ በኢንጂኒርነት ተመርቆ ደስተኛ የማይሆንበት ሀገር፣ ዶክተር ሁኖ ደስተኛ የማይሆንበት ሀገር፣ ነርስ ሁኖ ደስተኛ የማይሆንበት ሀገር፣ ምን አይነት ጉድ ነው እንዴ? እንዴትህ ፈጣሪ ነኩም ያመሰግን ጠፋ። እስኪ ኢንጂነር ሁኖ የሚኖርና ጽዳት ሰራተኛ ወይም ቀላል ስራ የሚሰሩ ሰዎች እኩል ነው እንዴ ደሞዛቸው? ሁሉም እኮ በስራ ምስኩ የሚከፈለው መጠን አለ አደለ፣ በሀገራችን በየትም ሀገር ቢሆን በዚህ ደረጃ ያሉ ሰዎች የተሻለ ክፍያ ነው የሚያገኙት። ከህዝቡ በላይ ነው የሚያገኙት። በእርግጥም ይገባቸዋል። ትክክ ተምረው ስለሆነ ግን ባሉበት ደስተኛ ስላሉን እንዴት በዚህ ወንጀል ይከተታሉ? እንዴት ዝቃጭ ይሆናሉ? በዚህ ደረጃ እህት ወንድሞች እኔ ምንም ላምን አልቻልኩም። እንዴ እንዴት እንዴት ፈጣሪያቸውን ዶክተር ሁኖ በሚያገኘው ደስተኛ ማይሆን እንዴ ባያገኝም እኮ በሰው መመረቅ ራሱ ከገንዘብ በላይ ነው ወንድሞቼ። እንዴ ነርሶ ነው ወንጀል የሚሰሩ ተመልከቱ እነዚህ የተናገሩትን፣ መልፊ ሲጠቀጥቋቸው ጭንቅላቱን እስኪ ናቲ ጭንቅላቱን እስኪያብድ ድረስ ጭንቅላቷቸውን እስኪያስቷቸው ድረስ ወንድሞቼ ምን እየተደረገ ነው ያለው? እኔ በእውነት ነው ምላችሁ፣ ለምን አልቻልኩም። ምን አይነት ጉድ ነው የገባው ሀገራችን ውስጥ ሰው በራሱ ላይደሰት የቻለበት ምክንያት ምንድን ነው? ለምንድን ነው ሰው ፈጣሪውን አመሰግናለሁ ብሎ የማይኖርበት ባለው የማይረካበት? ምን ጉድ ነው? ምን እርግማን ወረደ ኢትዮጵያ ላይ? አሁን በዚህ በቅርብ አመት ውስጥ ምን እርግማን ነው የተፈጠረ ያለው? በጣም በጣም የሚያሳዝን ነው። በጣም የሚያሳዝን ነው። በጣም ልብ ይሰብራል። እንደው ሰው እንዴት እንደዚህ እንደሆነ አላውቅም። ኢትዮጵያ ላይ ያለውን የገባውን ሰይጣን አውጥቶ እንዲጥልልን ሁላችንም ጸሎት ማድረግ ነው ያለብን። አሁን በጣም ትልቅ ሰይጣን ገብቷል። ሰው በጣም መጥፎ፣ በቀን ጅብ እየሆኑ እያየን ነው። ሰው ጅብ ያልሆነውም ራሱ ዝም ብሎ የቀን ጅብ ሆኗል። እነዛ ጅብ የሆኑት በጨለማ ነው እያደረጉት ያሉት የሰው ጅቦች፣ እነዚህ ደግሞ በቀን ላይ የሰው ጅብ ሆነዋል። እና ለሀገራችን ጸሎት ያስፈልጋል። አሁን በጣም በጣም ልብ ስብር ነው ያለች፣ ጭራሽ ድፍር ብላ የሰራችውን እያወቀች እንዲ ሰው በያያት፣ ፈጣሪ ያያታል። ለገንዘብ ብላ ነው እርግጠኛ ነኝ፣ ለገንዘብ ብላ ነው። ሌላው ደግሞ ትህት ወንድሞቼ፣ ትንሽ ከዚህ በፊት ባለው ቪዲዮ ላይ አልገለጽኩትም፣ ግን እንደው እስኪ እንዳስተያየት ገብታችሁ ለዘሌም ለሉዑልም እንድትጠቅሱለት የምፈልገው ነገር አለ ማህሌት ከዚህ በፊት ያቺኛዋ መጨረሻ የተያዘችዋ ሴት ስትናገር ታስታውሱ እንደሆነ የሆነ ሰርጀሪ አድርጋለች ብላለች፣ እና እንደው ቼክ ቢያደርጓት ምናልባት ኦርጋኗን ማውጥተው ሽጠውበት ይሁን እንዴ? አሁን ኢትዮጵያ ላይ እንደ ሁለተኛ ደግሞ ሌላ የምንሰማው ወንጀሉ በዝቷል። ደግሞ በትልቅ ደረጃ ደግሞ አሁን እየሰማ ነው ያለው የኩላሊትና የአይን መሸጥ ምናምን ነው እና ሰርጀሪ አድርጋ ነበር ትንሽ ስላለች፣ ያው ማስወረዷንም ሰማን። እንኳን ወረደላት ከሰይጣን የተወለደ ምንም አይጠቅማትም። ፈጣሪ ጤናዋን የመለስላት ልጅ ናት፣ ትወልዳለች በራሷ አግብታ። ማስወረዱ እኔ ለእውነት እንገራቸው አላህ አይወዳውም፣ ትክክል አይደለም። ግን በራሴ አላህ ይቅር በለኝ እንኳንም ወረደ ብያለሁ። ለምን የእድሜ ልክ ጸጸት የሚሆን ነገር መሸከም የለባትም። ልጅ የምትወልድ የእድሜ ልክ የኔ ቁስሏን እንዳታገግም ነበር የሚያረጋት በማስታወስ ማለት ነው። እና በመውረዱ በነገራችን ላይ አስተያየት ልስ ልስጥ ጥሩ ነው። እንኳን መውረደላት። ግን እንደው ምናልባት ሌላ ኦርጋኗን ወስደው እንዳይሆን በተለይ ኩላሊቷን ወስደው እንዳይሆን በተጨማሪ ተጣርቶላት ቢሆነ ይህን ቢነግሩን ምንም ነገር ሌላ ችግር እንደሌለባት የራሴ ስጋ ስለለ ምን ሰርጀሪ ያደረጓት በሁሉ ነገር አላቸው እቃላቸው ምናምን እንደዛ ስላሉ ማለት ነው። ሁለተኛ ነገር ደግሞ አሁን ዶክተሮች ዶክተሮች በሙሉ ባለለም በአብዛኛው ግን የወንጀል ተሳታፊ ነው። በየግሉ የውያየን ነው ኩላሊት የሸጡ ሰዎቹን እየወሰዱ ብዙ ነገር እያየን ነው። ለህት ወንድሞች አላበዛባቸውም ግን እስኪ ይህን ነገር እንዲጣራ እኔ አንድ ከሆነ አስተያየት እናንተ ብዙ እህት ወንድሞቼ ገብተን እስቲ ይህን ትኩረት እንዲሰጡበት ደግሞ እናድር ካላደረጉበት እንደ አስተያየት ጠቆም እናድርግ ለማለት ብዬ ነው። ቤት ወንድሞች እንደ ሁል ጊዜም እንደምለው ሰዓታችሁን አጥፍታችሁ አስተያየታችሁን ስለምትሰጡኝ፣ ቪዲዮን ስለምታዳመጡኝ፣ ይህንን ሀሳብ ከእናንተ ሀሳብ ጋር ስለምታጋጩልኝ ከልብ ከልብ አድርጌ አመሰግናችኋለሁ። በሌላ ሀሳብ፣ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁሉ እየተመኘውላችሁ በዚህ እሰናበታለሁ ባይ